ምን ጊዜ በወጣች ያለበት ቀን ነበረ። እርግጥ እውነቱን ነው። ከህይወቱ በጣም በህይወቴ ከባድ ነገር አሳልፍ ያለው እዛው ሀገር ሁኜ ስለማታውቀው ነው ስለምስቅ፣ ስለምጫወት ምንም አይመስልም አይመስልብኝም፣ ግን ሰውነቴ ይናገር ነበር። በጣም በጣም ነበር የተበደልኩት። ግን ድካሜኑ የሚያሳዝነኝ ገባቸዋል። ልጆች አለኝ፣ ከልጆቼ ጋር ሰላም እኖራለሁ። ከቤቴ ገፍትሮ ያወጣኝ ቀን የዛን ቀን ነበር የኔና ሱዋቂያ ከቤቴ አስር አመት ከሰራሁበት ቤት ውጭ ብሎ አባሮኝ ነበረ የሆነ ሰርቪስ ውስጥ ቪዲዮ ምናምን ሰርች ነበረ አይታችሁ ሰላም አሊኩም ረህመቱላ አበረካቱ ውድና የተከበራችሁ ቻናል ቤተሰቦ እንዴናችሁ ደህና ናችሁ ወይ እኔ ሰላም ነኝ እንዴናችሁ ቤተሰቦች የምታስቡልኝ የምሳሳላችሁ የማስብላችሁ ደህና ናችሁ አላችሁ እኔ ደህና ነኝ ወላህ አልሐምዱሊላህ ማሮች ፍቅሮች ስሙኝማ እንግዲህ ትናንትና በተፈጠረው ነገር በጣም ስሜታዊ ሁኜ ግን ምንም ምንም አልተናገርኩኝ። ለምን መሰላችሁ? ስናድድ አንዳንድ ጊዜ ነገሮችን ጸጥ ብዬ ማሳለፍ እፈልጋለሁ። መናገር ከጀመርኩ ደግሞ አይ ድረስ ነው በጣም እናገራለሁና በዝምታ ለማሳለፍ ነው። ና አልቅሽ ምናምን ስላያችሁ በጣም ይቅርታ። ያለቀስኩት በጣም ስሜታዊ ስለሆንኩ ነው። እና ብዙ ነገር ጎንበስ ቀና ብላችሁ ብዙ ነገር ያደረጋችሁለት ሰው እንደ ከራሳችሁ በላይ ያመናችሁ ሰው ድንግት እዛ ቦታ ላይ ሳይገኝ ሲቀር በእምነታችሁ ሳይገኝ ሲቀር ያ ነገር ነው ያበሳጨኝና ያናድደኝ ማለት ነው። ብሄድን የምንም ነገር ነግሬያቸዋለሁ ከአሁን ቀደም እኔ ወንድ ሄደ ብዬ አላለቅስም ብያችኋለሁ ፊቱሩም ማለት ነው። ያናድደኝ ነገር ቢኖር ግን ለምን ብዬ ለራሴ ጥያቄ የሆነብኝ ነገር ግን ቢኖር አምኘው ነበር፣ በጣም አምኘው ነበር፣ ራሴን ከማምነው በላይ አምኘው ነበር። እውነት ለመናገር ማለት ነው። እናሱ ግን በዚህ ልክ አልጠበኩትም ነበረ። ሁሉንም ነገር ልካልኛለች። ቪዲዮ ነሽ ቴክስት ነሽ ቮይስ ነሽ ሁሉንም ደርሶኛል። እና ለማመን ዛሬ አይደለም የደረሰኝ ሁለት ቀን ሶስት ቀን ሆነው በነገራችን ላይ እና የሆነ ነገር ተሰማኝ፣ ይገባቸዋል። የተሰማኝ ነገር ምንድን ነው? ሁልጊዜ ድካም ከአረብ ሀገር ይህን ያክል አመት እደክማ አለሁ ይህን ያክል አመት ይሄን አስር አመቴን ሳውዲ አረቢያ ላይ ጠጥጥ አድርጌ አስራ አንደኛ አመት ለመልፋት ዝግጁኝ መጥቻለሁ አለሁ እየሰራሁ ነው። ግን ምንድነው ያናደደኝ ነገር፣ ይሄ ሁሉ ልፋት፣ ይሄ ሁሉ ድካም፣ ወይ ልጆችን በስነ ስርዓት አላሳደግኩኝ፣ ወይ ደግሞ እውነት አለው። እውነት አለው፣ በሱ አልፈርድም፣ እውነት አለው። ምክንያቱም እኔ ያመንኩት ጅልነ ጅሉ ልቤ ነው ያናደደኝ፣ ያስለቀሰኝ እንጂ እኔ እሱ ለምን እንደዛ አደረገ ለምን ይሄን ነገር ፈጸመ ብዬ አይደለም። ደግ አደረገ፣ ችግር የለብኝም እኔ። ስለዚህ እኔ ትልቁና ትልቁ ገበኤ፣ ትልቁ ከምንም በላይ የሚያስደስተኝ ነገር ልጆች አለኝ። እድለኛ ነኝ በጣም ከልጆች ጋር ሰላም መኖር ከልጆች ጋር ፍቅር መኖር እችላለሁ። እንኳን አይደለም አረብ ሀገር እየሰራው ቀርቶ አይደለም እዚሰው ኢትዮጵያ ሆኚ በደም በመስራት በደም በመኖር የምችል ሰው ነኝ። ራሴን አቃጥቼ ሁሉን ነገር እንደ ቤት የምኖር ሰው ነኝ። ታቆኛላችሁ እኔ ማለት ነው። ግን የሄድች አማረ ብሎ ይሄን ነገር መስራቱ ትንሽ ያሳዝናል። እኔ በወጣሁኝ ወደው እንደወጣሁ ነው ይሄ ነገር የተፈጸመውና ምንጊዜ በወጣች አለበት ቀን ነበረ እንርግጥ እውነቱን ነው ከህይወቱ በጣም በህይወቴ ከባድ ነገርን አሳልፍ ያለው እዛው ሀገር ሁኜ ስለማታውቁ ነው። ስለምስቅ ስለምጫወት ምንም አይመስልም አይመስልብኝም፣ ግን ሰውነቴ ይናገር ነበር። በጣም በጣም ነበር የተበደልኩት፣ ግን ድካሜ ነው የሚያሳዝነኝ። ገባችኋል? ልጆች አለኝ፣ ከልጆች ጋር ሰላም እኖራለሁ። ከቤቴ ገፍትሮ ያወጣኝ ቀን የዛን ቀን ነበር የኔና ሱ ዋቅያ ከቤቴ አስር ዓመት ከሰራሁበት ቤት ውጭ ብሎ አባሩ ነበረ። የሆነ ሰርቪስ ውስጥ ቪዲዮ ምናምን ሰርች ነበር አይታችሁኛ ትከታተሉላችሁ በፊት የምትከታተሉኝ እራሱ ማለት ነው። ግን አዛ ሀገር መጥቼ ለዚህም ለስደት ከልጆች ለመነጠል የሚያበቃኝ እሱ ነው፣ እሱ ነው። አጥቻ አይደለም የመጣሁቴ፣ ግን እሱ ነው ለዚህ ሁሉ ነገር ያበቃኝ። እና እድሜ ለሱ ሁሉን ነገር ያደረገው እሱ ነው። አጥቻ አይደለም የመጣሁቴ፣ ግን ይብላኝለት ለመጨረሻው ማለት ነው። ሁሉንም ነገር አመሰግነዋለሁ ስለ ይህን ክዳቻ ስላሳየ ማለት ነው። ግን ከህይወቱ ከወጣ ቆይቻለሁ። ማወቅ ያለባቸው ነገር ክደትን አሳየኝ እያለሁኝ እኔ ጋር አልነበረም። እኔ ነበርኩ ጅሊቱ፣ እኔ ነበርኩ ሞኝቱ። ግን ንጹህ ልብ ስላለኝ አላህን አመሰግነዋለሁ። ገባችኋል? ንጹህ ልብ አለኝ፣ ሁልጊዜም ታማኝ ነኝ። ከራሴም በላይ አምነው ነበር። እናም ከህይወቱ ከወጣ ቆይቻለሁ። በቅቶኝ ነበር። እዛ ሀገር መጥቼ እንደገና ሀብልን እንጀምር ሲለኝ እሺ አልኩት ጅል ልብ ስለነበረኝ ይያው ነው እና፣ ችግር የለውም። ይሄ ነገር ብዙ ጊዜ ደጋግሞኛል። እስቃለሁ፣ እጫወታለሁ። ሳቄ ውስጤ ነው። ያስለቀሰኝ ነገር ግን መሄዱና እንዴት መሆኑ ሳይሆን ጅሉ ልቤን እንትን ያለኝ ያ ሁሉ ነገር አሳልፌ አልቅሼ የልጆችን አስተኝችን ወጥቼ በሱ ምክንያት ከሀገር ወጥቼ እንደገና እሺ ብዬ መቀበሌ ነው ጅልነቴ። ገባቸዋል። ለገንዘቡ አይደለም። ገንዘቡ የልጆች ነው የትም አይደርስም። ስለዚህ የለፋሁትም ለልጆች ነው። ችግር የለብኝም። ገንዘብ ከሰራው አገኘዋለሁ። የሰው ልጅ ግን በቃ መገኘቱ ነበር ትልቁ ነገር። ነገም ዛሬም እሰራለሁ፣ ነገም ዛሬም አልሰበርም። ጀግና ነኝ። ሁሉን እንኳን ይሄን ብዙ ነገር ይልታለፋል። እንኳን ከሱ መጣ እንኳን ከኔ ግፍቼው ያለርኩኝ ከሱ መንጣቱ በጣም ደስተኛ ነኝ። ገንዘብም ገንዘቤም የትም አይደርስ አምኘው የኔ በዚህ በቃው ነበር ገንዘብ በሙሉ በሱ ስም ነው ብያቸዋለሁ። ይሄ እንኳ ይሄ እንኳ ይበቃው ነበር፣ ለሱ አምኜው። እኔ ለገንዘብ ልንገራችሁ፣ ልብላው አልብላው፣ ነገ ልሙትን ዛሬ ልሙት ማላቅሰው ነኝ። ገባችኋል? ለገንዘብ ደንታ አይሰጠኝም። እርግጥ ለገንዘብ ነው የተሰደርኩት፣ ግን ደግሞ የልጆች ስልክ ማጥፋት መፍትሄ አይደለም። እኔ ሁሉንም ነገር በቪዲዮ የተደገፈ በቪስ የተደገፈ በፒክቸር የተደገፈ ሁሉንም ነገር ልካልኛለች። ሁሉን ነገር ሳየው ግን ምንም አልመሰለኝ። ውስጤ በጣም ነው ደስ ያለኝ። እንኳንም ከሱ መጣ፣ እንኳንም እሱ ገፍቶኝ የመጣ እንጂ እንኳን ምን ያልገፋሁት ምን መሰላችሁ፣ አረብ ሀገር ሄደህ ያገፋችሁ የለ እኔ ትልቅ ስብራት ነው። ሳውዲ አረቢያ አስር አመት ስቀመጥ ያለ የህይወት ታሪክ ሰምቼ የማላቀውን የህይወት ታሪክ ነው የሰማሁት። ለካ እንደዛ ነበር የኔ ህይወት። አስር አመት ጠበቀ ብዬ በሙሉ ልብ ያመንኩት በእውነት ለካተት ተሰለስላለች እንጂ አትበጠስም። የጊዜ ጉዳይ ነው እንጂ ሁሉም ነገር እውነት ይወጣል። የተደበቀም ይወጣል። እስከ መሸ መደበቅ አይቻልም፣ አይቻለም። እውነት የእውነት ነው። ንጹህ ያው ንጹህ ነው። አመሰግነዋለሁ። አሁንም ጀግንነትን፣ ብርታትን ጥንካሬ የሚሰጥም እንጂ ምንም አልመሰለኝም። ችግር የለውም። እምነት የሰው ልጅ እምነቱ ንጹህ ህሌ ነው፣ ሁል ጊዜም ደስተኛ እንደሆነ ይኖራል። የቆሸሸ ልብ ግን የህሊና ረፍትን እንቅልፍ እንኳ የለውም ሰላም አይኖረውም። እና በጥቂቱ ቪዲዮውንም ቮይሱንም ፒክቸሩንም ሁሉንም አወጣዋለሁ በሂደት ዛሬ ያላወጣሁት ለምን መሰላችሁ? የልጆች አባት ስለሆነ ጥሩ ጊዜያትን አሳልፈናል። እኔ አሳልፍ ያለሁ ጥሩ ጊዜያትን አምኜው ወዲጃ አፍቅሬው ብዙ ጊዜያትን አሳልፍ ያለሁ አሁን ይች ተፈጠረች ብዬ ግን ምንም ነገር ማድረግ አልችልም። አላወጣም። እውነቱን ልንገራችሁ፣ አላወጣም የሰው ልጅ በደስታው ጊዜ ያሳለፈውን የሆነ ችግር ሲፈጥር ሲገጥመው ያንን ሚስጥር ያወጣል። እኔ ግን ጥንካሬን ብርታትን ስላስተማረኝ ምንም ነገር የማወጣው ነገር የለኝም። እውነት ለመናገር የምናገጅም ሰው አደለሁ፣ የማለቃቀስ የምነፋረቅም ሰው አደለሁ። ከዚህ በላይ ሰርቼ ግን አሳየዋለሁ። ከዚህ በላይ መታመን ለራስ ነው። መታመን የሚያስደስተው ሕሌናን ንጹህ የሚያደርገው መታመንና መታመን ብቻ ነው። አመሰግናለሁ። እያመንኮ መክንያትህ ቴንክ ሰው ያለቀስኩት ትናንትና እሱ ለመሄዱ አይደለም ሞኙ ልቤን አሳዘነኝ ከህይወቱና ከቤቱ ካወጣኝ ሰንብቶ ነበር እኔ ግን ሁሉን ነገር አመንኩት ዳግም ሀብዬ ለመጀመር ወሰንኩ ያን ሁሉ ረሳሁት ለማን ለልጆች ስል ልጆች ልጆች ናቸው ስለዚህ ገንዘቤም የልጆች ነው ህይወቴም የምኖርላቸውን ልጆች ናቸው ችግር የለውም ለእሱ ብቻ ምቾት እንተመኘሁለት